ዛሬ አንከሻ ጓጉሳ ወረዳ ፍትህ ፍርድ ቤት ከወረዳ አመራሮች አጋር አካላት ጋር መንግስታዊ ተቋማት በህግ የተጣለባቸውን ተግባርና ኃላፊነታቸውን ሲፈጽሙና ሲያስፈጽሙ ከህግና ከአሰራር መርሆች አኳያ አግባብነት ባላቸው የወንጀልና የፍታብሔር ህጎች ዙሪያ ምክክር ለማድረግ በተዘጋጀው መድረክ እንኳን በደህና መጣችሁ አዲናስ ማለት ይፈልጋለሁ። እንግዲህ በሀገሪቱ እና በተለያዩ ክልሎች ጋዜጦች በየጊዜ ተሻሽሎና በአዲስ መልክ ተራኩ የሚወጡ ህጎችና አሰራር መርሆችን አስቀድሞ በማወቅ የመንግስትን አሰራር ግልጽና ተጠያቂነት የተሟላበት በማድረግ የህዝብና መንግስትን መብትና ጥቅም በማስከበር ሰላምና ድህንነት ለማስፈን በአጠቃላይ ህገ መንግስትና ሌሎች ህጎችን በማክበርና በማስከበር ለልማት ለህዝብ ተጠቃሚነት ብሎም ለሀገራዊ ለውጥ እድገት ምቹ ሁኔታ መፍጠር ከባለድርሻ አካላትና ከአመራር የሚጠበቅ ተግባር ነው። ስለሆነም አስፈጻሚ ተቋማትና ባለድርሻ አካላት መንግስታዊና ህዝባዊ ኃላፊነታቸውን ሲወጡ ከህግ አኳያ ምን ይጠበቅባቸዋል ስለሚለውና በተግባር የሚታዩ ግድፈቶችን ምክክር ለማድረግ እንዲሁም ከአሰራርና ከህግ ትሰጥ ነጻ በመሆን ህገ ወጥነትን በመከላከልና በመቆጣጠር ኃላፊነታቸውን መወጣት የሚያስችል ሁኔታ መፍጠር እንዲሁም ተጠያቂነት ስርዓትን ተግባራዊ በማድረግ በመሰረታዊ ህጎች ዙሪያ ምክክር ማድረግ ወሳኝ ነው ብለን እናምናለን። እውነት ለመናገር ባለፉት ዓመታት በተለይ 2017 እንደ ወረዳ በርካታ ፕሮጀክቶችን ፈጽመናል። በእነዚህ አፈጻጸም ሂደት በርካታ ፕሴንት ዳውንስ ነበሩ። እንግዲህ አሁን እዚህ ሲፈለግ ግዢ ለምን ተፈለገ? መሀንዲሶች ለምን ተፈለጉ? ይህን የሚመሩ ተቋማት ለምን ተፈለጉ? አቃቤ ህግ ባለሙያዎች ለምን ተፈለጉ? ለዚህ መድረክ አጠቃላይ ከዚህ ከፕሮጀክት ስራ ጋር ቀጥተኛ ግንኙነት ያላቸው ተቋማትና የሚመለከታቸው ባለሙያዎች እዚህ ሲፈለግ ከነበረን ኋላ የሚቀር ያው በእንትኑ ከቀረ በኋላ የነበረ እንትኖቹ በግልጽ እናነሳቸው በርካታ ነገሮች ይኖራሉ። አሁን ግንዛቤ እንዲኖረን አጠቃላይ የመንግስትን መንግስታዊም ሆነ መንግስት ያልሆኑ ፕሮጀክቶችን አጠቃ ስንፈጽም መንግስታዊ ተልእኮ ስንወጣ ከኛ የሚጠበቁ ነገር ግን በሂደት ይህን በመፈፀም ረገድ የሚስተዋሉ ጉለቶችን ጭምር ለማረም እንዲመች ግንዛቤ መፍጠር ያስፈልጋል። እንግዲህ በምንፈጽመው አለማወቅ ከተጠያቂነት አይድ ነው። አሁን እዚህ ያንዳንድ እንደ ምክር ቤትም በክትትልና ቁጥጥር ስራችን ምንድን ነው የነበረው ስፔሻ አፈጻጸም ላይ የነበሩ እንትኖችን በርካታ ያው በየጉባኤዎች መክረን መከረን የመጣናቸው በየመድረኮች ደግሞ ገምገመን የመጣናቸው በርካታ እንትኖች ነበሩና እውነቱ ለመናገር ዛሬ ቀድመን ኦን ብሉ አድርገን ይህን ፕሮጀክት ከመጀመራችን በፊት ቅድም ደርቦ ሲሉ እንደነበረው ሌላ መድረክ አለ አለኛ ለሆኑ ቀናት ምን ሄድበትን ስለሆነ አይቄ ነ ሌላ ችግር ውስጥ እንትላ ቀድመን ማየት አለብን፣ በሚል ትናንት ሌላ ስብሰባ ላይ ጀመረ ያለነው ወስነነው ዛሬ ላይ የትኛው ምቅር መጀመሪያ መነጋገር አለብን ን ዛሬ ይመለከታቸዋል የምንላቸውን የተቋማት ባለሙያዎች፣ ቡድን መሪዎች፣ መሀንዲሶች፣ ጽህፈት ቤት ኃላፊዎች እንዲገኙ ምናልባት የህግ ባለሙያዎች ባሉበት በደንብ መምከር ያስፈልጋል። ሌላ ችግር ውስጥ ከመግባታችን በፊት አንዳንዱ ስናውቅ አንዳንዱ ሆን ብለንም ምንፈጽመው ሌ ነገሮች ስላሉ ይህ በደንብ ተማምን ጭምር መውጣት ያለብን ስለሆነ ነው ምናልባት የቫሬሽን እና አዴሽን ልዩነት በግልጽ ማወቅ አለባቸው ብዬ አስባለሁ። አስፈጻሚ አካላት ቫሬሽን በራሱ ምንድን ነው? አዴሽንስ? ወይም ተጨማሪ ሰዎች የቫሬሽንስ አላማ ምንድን ነው የሚለውን በደንብ መታወቅ ያለበት ነገር ስለሆነ፣ እሺ፣ በሂደት የጨመረ ነገር ነው ቫሬሽን ማለት ወይም የለውጥ ስራ መጠኑ ዲዛይኑ የግንባታ መከናወን ያለባቸው የሚቀነሱም የሚጨመሩም ነገሮች ይኖራል። ቫሪሽን ሲሉ ስራው እንደተጀመረ አካባቢም ወይም መሀል ላይም ወደ መጨረሻም አካባቢ በነዚህ በክፍያ ሶስት ዙርም በየፐርሰንቱ በሚከፈልበት አግባብ በየንትኑ ያጋጥማል። ቫሪሽን አያጋጥምም ማለት አንችልም። ግን ቫሪሽን ሲመጣ በምን መልኩ ነው ራ የምናደርገው ነው? ቫሪሽን አንዳንዴ ለሙስናም በር ይፈታል። ሆን ተብሎ የሚዘለሉ ነገሮች ይኖራል። ቲዎሪ እና ፕራክቲሱ ሲወርድ ደግሞ ልዩነት የሚፈጥረው ነገሮች አሉ። ይህ ግልጽ ሆኖ የሚታወቅ ነገር በሌላ መልኩ ደግሞ ያለመጣጣም ነገር ይኖራል። ዲዛይኖቹ መሬት ላይ ሲወርዱ ያለመጣጣም ነገር ይኖራል። እና መሬት ላይ ሲወርዱ አሁን የድማማ ቀበሌ ላይ የነበረው ድልድይ ላይ መሬት ላይ ሲወርዱ በጣም መጀመሪያ ጥናት ካረጉት በላይ ችግሩን የጎላ ሊሆን ይችላል፣ ቫሬሽን ያጋጥማል። ያንን መሰረት አድርገው ውል ስምምነታቸው ላይ በግልጽ ውል መያዝ አለበት። ቫሬሽንም አዴሽንም ከመኖሩ በፊት አሁን አበባው እንደዚህ ምናምን የሚያነሳቸው ምክንያቶች በቂ አይደለም፣ በህግ አቅመ ቢያድርጎም ጭምር ማለት ነው። ቫሬሽን ካለ ቅድሚያ ውል መያዝ አለበት። በእኛ ተቋም ቫሬሽን ኢቭን ዋስትና ለቫሬሽኑና ላሬሽኑ ዋስትና ይያዛል። ከዋናው ውል ውጭ ለቫሬሽን አንድ ሚሊዮን አካባቢ ነው የድማማ የሆነ ለዛ ዋስትና ይገባል። እንኳን መጨረሻ ላይ ጊዜው ካለቀ በኋላ ውል እያዝ ቀርቶ ማለት ነው። አሁን ላለፈው ነገር እንዲህ ነው ለማለት ሳይሆን ለወደፊት የሚመጡ የቫሪሽን እና የአዲሽን ጉዳዮች ቀድመው ውል መያዝ አለባቸው። ውሉም ዋስትና ገብቶ ለዛ ዋስትና ቀድመውንም ውል ከተያዘ በኋላ ነው። መሀንዲሱ ቫሪሽን አለ ካለ ስራው እዛ ላይ ቫሪሽን ላይ መቆም አለበት። ውሉ ከተያዘ በኋላ ነው ስራው የሚቀጥለው። ተጨማሪም ስራም እንደዛው ማለት ነው ተጨማሪና ቫሪሽን ቫሪሽን ለስራው ወሳኝ አንገብጋቢ ያን ስራውን ግንባታውን ግንባታ ለማድረግ የሚያገለግል ነገር ያ ቫሬሽን ባይሰራ አብሮ ግንባታው ግንባታ ላይሆን ይችላል። ስለዚህ በዛ መሰረት ቫሬሽኑ ከመጣ በኋላ ውል ተይዞ ጉዳዩ መቀጠል አለብን። አዴሽን፣ ተጨማሪ እንደ ስሙም ተጨማሪ ያን ስራ ለመስራት ተጨማሪ ስራዎች የሚያስፈልጉ ከሆነ በዛ ልክ ይያዛል በግዢ መመሪያው መሰረት ፐርሰንት አለ። ምን ያህል ፐርሰንት እንለዋል? አሁን በተሻሻለው መመሪያ መሰረት ቫሪሽን አዴሽን በአንድ ላይ የሚመጡ ከሆነ ከ50 ፐርሰንት በላይ መብለጥ የለባቸውም ብሎ አስቀምጧል። ቫሪሽን ከ10 ፐርሰንት መብለጥ የለበትም፣ አዴሽን ተጨማሪ ደግሞ ከ30 ፐርሰንት መብለጥ የለበትም ብሎ አስቀምጧል። አሁን የመብለጡ ጉዳይ አይደለም። ብዙ ጊዜ ችግር እየገጠመን ያለን የውል የመያዝ ያለመያዝ ጉዳይ ስለሆነ የቫሪሽን የአዴሽን ልዩነትም በደንብ እንድታውቁትና ብዙ ጊዜ አዴሽን የሚል አገላለጽ እየገለጻችሁ ስለሆነ ነው። በዚህ መልኩ ማስተካከል የፈለግኩኝ ከዚህ በኋላ ማያንሶችም ቢሆን በአዴሽን አዴሽንም ሲያጋጥም ውሉን ከተያዘ በኋላ ስራ መቀጣ እንዳለባችሁ ይሄ ያለፈም ነው፣ አሁንም የሚቀጥል ነገር ስለሆነ ስትሪክት የምንድበት ነገር ስለሆነ እናንተም አጽንኦት እንድሰጡበት ይገባል። የጊዜ ማራዘም ጉዳይ በተመለከተ በተለይ ብዙ ፕሮጀክት ያለባቸው ግንባታዎች ላይ ግብርና በተለይ ብዙ አይነት የግንባታ አይነቶቹ ይመጣሉ። መንገድ፣ ትራንስፖርት፣ ጤና፣ ሌሎችም ሌሎችም ውል ይራዘም ተብሎ ወዲያው ዴድላይኑ ሲያልቅ በዛው ቅጽበት ውል መራዘም ኮንሴፕት መምጣት አለበት። አሁንና ሰው ሲያደርጉት የነበረው ካለፈና ግንባታው ካለቀ በኋላ ከወራት በኋላ ደብዳቤ ተጽፎ ወደ ኋላ ነው የሚመጣው እንኳን ወደ ኋላ ሁለት ወር ሶስት ወር አንድ አመት በኋላ ነው የሚመጣበት አግባባል እቺ የማራዘሚያ ሳምንት መጣ ምንድ ነው ክፍያ ላይ እንቢ ሲሏቸው ወደ እኛ መምጣት ክፍያ ላይ ደግሞ ቀጥ ካለ ውሉ ያለቀ በዚህ ነው ደብዳቤ ተጻፈ በዚህ ስለሆነ ቀን ልዩነት ስላለሁ ይህ አካል ካልተስተካከለ ውሉ ካልተራዘመ ክፍያ አንፈጽምም ይላሉ ንብረት በሁለት መንገድ ሊወረስ ይችላል ሊመለስ ይችላል ተብሎ ተነስቷል። ከዛ ውስጥ አንደኛው በፍርድ ቤት ውሳኔ ሲያገኝ ነው። ሁለተኛው ደግሞ ጥፋተኛ ሳይባል ነው። እዛው ላይ ጥፋተኛ ሳይባል እንዴት ንብረት ሊመለስ ወይም ሊወረስ ይችላል የሚል ብዥታ እንዳይኖር አዋጁ ላይ ተዘርዝረው የተቀመጡ አሉ። መቼ መቼ እንደሆነ ማለት ነው። የመጀመሪያው ተጠርጣሪው ወይም የተከሰሰው ሰው ሲሞት ነው። አንቀጽ ሰላሳ ንዑስ ቁጥር ሁለት ሀ ላይ ያለው ማለት ነው። የተጠረጠረው ወይም የተከሰሰ ሰው ሲሞት፣ ኦረዲ በወንጀል ጉዳይ እንደሚታወቀው ክሱ ይቋረጣል። ፍታብሔር ቢሆን ኑሮ ፍታብሔር ላይ የተከሰሰ ሰው ቢሞት ወራሾቹ ያስቀጥሉታል ህጉ ላይ ስነ ስርዓቱ ላይ ስላለ ማለት ወንጀል ላይ ግን ወንጀል በባህሪው ግለሰባዊ ነው። እኔ በሰራሁት ወንጀል ወንድሜ አይጠየቅም ወይም ወላጆች አይጠየቁም። እና የሰራው ሰው ወይም በዛ ሰራ ተብሎ የተጠረጠረው ወይ የተከሰሰ ሰው ሲሞት ክሱ ስለሚቋረጥ ያኔ ንብረቱም ይመለሳል ማለት ነው። ሁለተኛ ሲያመልጥ ወይም ሲጠፋ ወይም ወንጀለኛው ወይም ተጠርጣሪው ሳይታወቅ ሲቀር ነው። ስለዚህ አመለጠ ማለት ለምሳሌ አገር ለቆ ወደ ሌላ ሀገር ሊሄድ ይችላል። ወንጀለኛው ላይታወቅ ይችላል። ንብረቱ ተገኝቶ እንደገና ደግሞ ከተያዘም በኋላ አመልጦ ሊሸሽ ይችላል ከህግ በዛ ሰዓት ንብረቱ ያላግባብ መበላሽ ስለሌለበት መጀመሪያም የወንጀሉ ፍሬ ነገር ስለሆነ ወደሚመለከተው አካል መመለስ ስላለበት ይመለሳል ማለት ነው። ሶስተኛ ላይ ተጠርጣሪው ወይም ተከሳሹ በይርጋ ጥፋተኛ ለማስባል በይርጋ ጥፋተኛ ለማስባል ሳይቻል ሲቀር አለ የወንጀል ህጉ ላይ በይርጋ ቀሪ ይሆናል። በነገራችን ላይ የወንጀል ክስ የራሱ ያስቀመጣቸው ነገሮች አሉ። አሁን በስፋት ወደኋላ ማንመለስበት ቢሆንም በዛ ኬዝ ይርጋን አንስቶ ተጠርጣሪው ወይም ተከሳሹ ነፃ የሚወጣ ከሆነ በመቃወሚያ ንብረቱ ግን ይመለሳል። ጥፋተኛ መባሉ እንጂ የቀረው ንብረቱ ህጋዊ ስላልሆነ ንብረቱ ይመለሳል ማለት ነው። አራተኛ የቀረበው ማስረጃ ጥፋተኛ ለማስባል በቂ ሳይሆን ነፃ ሲወጣ በመቶ አርባ አንድ ሊሆን ይችላል። ተከላከል ሳይባል በመቶ አርባ ዘጠኝ ተከላከል ተብሎ መከላከያ ቀርቦ በበቂ ሁኔታ ተከላክሎ ሊሆን ይችላል። ነፃ ይወጣው፣ ነገር ግን ንብረቱ ይመለሳል። እሱ ጥፋተኛ መባሉ ቢቀርም ንብረቱ ግን ተመላሽ ይሆናል ማለት ነው። ሌላው በምርመራ ሂደት የተገኘው ማስረጃ ያው ተመሳሳይ ነው። እዚህ ጋር ሌላው ምረት ሲደረግለት ወይም ክሱ ሲቋረጥ፣ ይሄ በፍትህ ቢሮ ላይ እራሱን የቻለ አካሄድ አለው። ምረት ሚደረግላቸው ወይም ክሱ እንዲቋረጥ የበላይ አቃቤ ህግ ትእዛዝ ከሰጠ ክሱ ይቋረጣል። በእነዚህ ሁኔታዎች ተጠርጣሪ ወይም ተከሳሹ ጥፋተኛ ሳይባል ንብረት ይወረሳል ማለት ነው። ይሄን ብዬ አብዛኞቻችሁ እዚህ መድረክ ላይ ያለ ነው አመራሮችና የተቋም ኃላፊዎች ናቸው። ከወንጀል አንጻር ብዙ ጥቆማዎች የሰጣችሁ ሊሆን ይችላል። በእናንተ በምትመሯቸው በሂደትም ክስ እንዲመሰረት የአቤቱ ጽፋችሁ ሊሆን ይችላል። ለማሳያ ያህል ገጠር መሬት ሻሃ የገፉትን ወይም ደን የጨፈጨፉትን እነዚህ እነዚህ ይሄን ይሄን አድርገዋል ክሱ ተጣርቶ ጥፋተኛ ይባሉ ብሎ ለፖሊስ ያመለክታል። አጋጣሚ ኢንስፔክተርም አጠገቢያ ስላለ ያግዘኛል እና የሚደበቅ ነገር አይደለም። ነገር ግን ማስረጃ አሟልተው አይልኩም ደብዳቤ ለፖሊስ ምርመራ እንዲጣራ ሲልኩ ይዛችሁ እንድትሄዱ ነው። አሁን እዚህ ላይ ሌላ ምንም አይደለም፣ መማማር ስላለብን ማለት ነው። ለፖሊስ ምርመራ እንዲጣራ እንዲጠየቁ ግለሰቦች ተጠርጣሪዎች እንዲጠየቁ ደብዳቤ ጽፉ፣ በቅጂ በአስተዳደር ምክር ቤት ያሳውቃሉ። ይሄ ማለት ስራው አለቀ ማለት አለ ይህን ጉዳይ ተከታትላችሁ አስፈላጊውን ማስረጃ መስጠት ግዴታችሁ ነው። መርማሪ ፖሊሱ አስዌላስ ከመርማሪ ፖሊስ አልፎ ወደኛም በመጣ ሰዓት ጥፋተኞች ወይም ተጠርጣሪዎች አይሚን ጥፋተኞች እንኳን መባል አይገባቸውም። ተጠርጣሪዎች ጥፋተኛ እስከሚባሉ ድረስ የመጨረሻ ውሳኔ ፍርድ ቤት ነጻ ወይም ጥፋተኛ ብሎ እስከሚሰጥ ድረስ ጉዳዩን ተከታትላችሁ ማየት መቻል አለባችሁ። ካዳስተር አቅርቡ፣ አረንጓዴ ደብተር አቅርቡ፣ ኮፒው የአረንጓዴ ደብተሩ አይነበብም ብለን በተደጋጋሚ ማስረጃ ጠይቀናል። ካሁን በፊት ሹምሽር ተደርጓል። ካሁን በፊት ከነበረው የገጠር መሬት ኃላፊው ጋር መርማሪ ቢሮ ድረስ በአካል በደንብ ተወያይተን ተግባብተናል። በዛ አጋጣሚ የሆነ ሐዘን ገጠመው ይህንም ቶሌሬት ስናደረግ አሁን ሌላ የከፈሉት መስዋዕትነት ቀላል አልነበረም። እጅጉን እጅጉን ማመስገን እንፈልጋለን። እውነት እውነት ማለት ነው። ይህን ብዬ ጥሩ ምክክር አደረግነ ብዬ ነው ማስበው። በጣም ብዙ ነገሮችን መሳለት እንችላለን። ብዙ ነገሮችን መውሰደን መስተካከል እንችላለን እና ስራውን የተሳለተ ለማድረግ ውጤታማ መሆን እንችላለን እና ከዛም ብሎ የህዝብና መንግስትን መብት እና ጥቅም ከማረጋገጥ አኳያም ቀላል የሆነ መድረክ ነው ብዬ አልወስድም። ህገወጥነትን በመከላከል የህገ በላይነትን ለማስከበር ጥሩ መነሻ ነው ብዬ ነው በግሌ መወስደው፣ እና በጣም መድረኩም ደስተኛ ነኝ። እንግዲህ ጠቅልል ባለ ሁኔታ ጥቅል በሆነ ላንጉዌጅ መግለጽ ንፈልገው ተግባርና ኃላፊነት አለ። ይህን ተግባርና ኃላፊነት በተቻለ መጠን በብቃት በታማኝነትና በሀቀኝነት በጥቃት መወራት መቻል አለበት። በዚህ ረገድ እኛ አመራር ብዙ ችግር አለው ብዬ አላምነውም። ኖቱ ለመመስከር ማለት ነው ሀቀኝ በጣም ተዋስነት ይከፈላሉ ይጥራሉ፣ ይጥጋሉ። እኔ በዚህ ረገድ ይህን ቻሌንጅ የተወጣ አመራር በሌላ ጊዜ የምታገኘው አይደለም። በጣም የተፈተነ አመራር ይህን እኔ በግሌ ማደንከውን ነገር ነው። ያንከሻ አመራር ብዙ ቦታ ሰርቻለሁ። በስራ በጣም ሚደነቅ ነው። ሂድ ስትለው ገደል ይገባል። ግን ደግሞ በእኛ አካባቢ ላይ አንድ ችግሩ ስራ ብቻ ነው የሚያዩት ልክ እንደ ሰር እንዳየ እንትን እንደሚባለው ማለት ነው። ስራውን ብቻ ስለሚያዩ እሱ ደግሞ ትክክል አይደለም። እኔ በጣም የሚያሳዝነው አንዳንዴ ያው ካለማወቅ ነው ያልኩት ከዛ ነው ቅድም ዝም ብለህ ነው እኮ ከላይ ሌትራሊ ወንጀል ምንድን ነው ምናምን የምንኖረው ነገር እናክ ይሆን ግን በደንብ ምን ያስከትላል ነገ ለቤተሰብ ለሚያመጣው ኢምፓክት ምንድን ነው የኋ ላይ ህይወት ላይ ምንድን ነው ያለው ስጋት የሚለው ነገር በደንብ ከመማር ጋር የሚቀሩ ነገሮች ስላሉ አሰራሩ ህግን መሰረት ያደረገ ግልጽ መሆን መቻል አለበት። ለዚህ ደግሞ መጀመሪያ የሆኑ አንዳንድ አካባቢ ላይ የራሳችን ግልጽ መሆን መቻል አለብን ብዬ አስባለሁ እኔ አንዳንዴ የራሱ በጣም የምታውቀውን ነገር ይሄ አይደለም ሲሉ ኮንፊዥን ይፈጥርብኛል በግል ላይ ማለት ነው እስቲ አንዳንዴ ብዬ እኔ ግራ ሲገባኝ የምትኩን እጠይቃለሁ ሃይማኖትን እጠይቃለሁ ደግሞ ይመልሱልኝ ይሄ ነው እኛ ኮ ስናማክር ውሳኔ ስንሰት የሆነ ነገር አውቶራ ስናደርገው ያልኩት ነገር እንደሚያስጠይቅ ያቃለ በጥንቃቄ ነው የምለው መመርመር አለብ የሆነ ነገር ስትወስን ካላወቁ ደግሞ ይጠይቃሉ በዛው ልክ መሆን መቻል አለበት ከሌላ አካባቢ ላይ አሰራሩ መጠየቅ መቻል አለበት ህጉ መጠየቅ መመርመር መቻል አለበት በዚህ ረገድ ያው ጣልቃገብነት ላይ የኛ ወረዳ አመራሮች ለስራ ያላቸው እኔ ዝም ብዬ ግጃጅሬት ለማድረግ ፈልጌ አይደለም አስተዳዳሪ ዋና አስተዳዳሪውን ብንለው ፓርቲ ሀላፊምን ብንለው ሌሊት ሳይቀር መስዋዕትነት እየከፈሉ ያላቸው የተሻለ ስራ ለመስራት ለዚም ውጤት አምጥተዋል ግን አንዳንዴ ከአሰራር ትሰጥ የተወሰኑ ነገር የሚያስደስቱ ነገሮች አሉ እና ስለዚህ በዚህ ላይ ያው ለዛ ረገድ ነው ተልቃ ገብነቶች አሉ የሚባሉ አንዳንዴ ኔሰሰሪ ነው ብዬ አስባለሁ። አመራር በነገራችን ላይ በህግ ቋንቋ ኔሰሰሪ ኢቪል ይባላል ያው ከሌለ ችግር ነው ሲኖር ደግሞ እንዲህ አይነት ችግሮች ይፈጠራሉ። ኢቪል ነው የሚባለው የሆነ ነገር ትሰራለ አስተራ ትሰራለ የሆነ ነገር ታደርጋለህ። ይሄ እንኳን ባይሆን አመራር ያለበት ደሞ ስለማይመራ ደሞ ይወርቃል በዛ ደሞ አድሚኒስትሬቲቭ ወይ ማስተዳደራዊ ህግ ምን ይላል? ኔሴሰሪ ኢቪል ብሎ እንትም የሚላቸው ነገሮች አሉ ጠልቃ ገብነቶች፣ እኔ በተወሰነ መልኩ አስፈላጊ በሆነ ሁኔታ በጣም አስፈላጊ ናቸው። ከዛ ውጭ ግን ሙያዊ በሆነ ሁኔታ አሁን መሀንዲስ ሙያ ላይ እኛ ጠልቃ አንቀብም፣ ኤክስፐርት ናቸው። ቅድም የተቀበረው አፈ ጉባኤ እንዳለው በዛ ላይ ደግሞ ምነት ከታታ ዳኛ ላይም አቃቢ ህግ ላይም መሐንዲስ ላይም ምርመራ ያስፈልጋል ማለት ነው። ትክክል ነው፣ የሰራ አይደለም የሚለውን ማለት ነው። ከዚህ ውጭ ግን ቢያድጎ ለስራ ካለ እንትን አንፃር አክት የምታረገው እንደ አቃቤ ህግ ማክታረጋለ እንደ ህግ ምንድን ነው፣ እንደ መሀንዲስ ማክታረጋለ። እሱን ደግሞ ቅድም ወንድማችን ደርበው እንደገለጸው ለስራ ካለ ፍላጎት ሊሆን ይችላል። ትሰጥ ያስቀጥላል። በነገራችን አንድ ሰው ቢጠየቅ እኮ ነገ አታግዝም እኛ በጣም እንቸንቃለን። የሆነ ጥቆመ መጠ ሲባል የምታሰራው ለስንት ዓለም ያሰማርከው አካል የሆነ ይጠየቃል ሲባል እንደ አቃቤ በጣም ነው የምንቸነቁት። ደርሰን ዝም ብለን እንክሰስ ካለማ እኔ ብቻ እኔ ላይ መክሰስ ይችላል። ስለዚህ እኛ ዋናው ነገር ቢሮክራሲ ለመፍጠር የሆነ ነገር ሰው ተጠያቂ ለማድረግ ሳይሆን ተባብረን ስራችንን ያው የህዝብ ተጠቃሚነትን ለማረጋገጥ አሰራሩን ለማስጠበቅ ህግ በላይነት እንዲከበር ካለን ፍላጎት ብቻ ነው። በዚህ ረገድ በጣም በትዕግስት ብዙ እንትን ወስዳችሁ ላለን መድረክም እንትን ብላችኋል። በጣም መጣ ገንዘብ ነው። እንዴት እንደመጣም ለምን ዓላማ እንደመጣም ይታወቃል። የተባበሩት መንግስታት ድርጅት ከአገራት ጋር በተደረገው እንትን መሰረት በጣም ነሰሰሪ ኒድ የሚባሉ ችግር ላይ ላሉት አሁን ቤተክርስቲያን ሂደን በጣም ሲያሳዝን የሆነ አምስት ብር አስር ብር ጥለን አልመጣም? ልክ እንደዛ እኮ ነው እኛ ሀገራችን ስታሳዝናቸው የሆነችን ስትድልድይ ስሩ የሆነ ትምህርት ቤት ስትሰሩላቸው እንደውም በአግባቡ ነው ማነጅ ማድረግ መቻል አለብን። ስለዚህ እንዲሁ ዝም ብለን የሆነ ለቦነስ የተሰጠን ነገር ወይም እንደ እንትን አይደለም ሶ በጣም በጥንቃቄ መመራት ያለበት ነገር ነው። በጣም የተቸገሩ የማህበረሰብ ክፍሎች አሉ። በጣም ድሆዎች አሉ። ሀገራችን ድሃ ናት። ማህበረሰቡ ድሃ ነው። ይህን በማገዝ ረገድ ደግሞ አሰራር ማስጠበቅ መቻል አለብን። ለሁሉም ለአላማው እንዲዳረስ ማድረግ መቻል አለብን። ተገቢ ያልሆነ አንዳንድ ነገሮች እንዲሁ ዝም ብለን የሆነ ጥርጣሪ የሚፈጥሩ ነገሮች አሉ እ ተቆራጭ ጋር ያለው ነገር ተቆራጭ እኮ ይታወቃል። በቃ ያውቃሉም ደግሞ የቢዝነስ ሰው ስለሆኑ አርቲኩሌትር ሆኖ በጣም ኢንተሊጀንት በሆነ ሁኔታ ማሳሳት ይፈልጋሉ እንደዛ ደግሞ ደጋፊና ሳይሆን አሰሪ እንዳሰሪ ውል ገብታ በሁሉ መሰረት ፈጽም እያንዳንዱን ከተከታተል ከትራት ከጊዜ ከበጀት እንጂ አይ የተጨማሪ ጊዜ ስታይ ስለው እውነት ነው። አዎ ተጨማሪ ጊዜ ስትብለ የሚፈቅድ ፈቀደ አሰሪን መስሪያ ቤት እኛ ምን እንላለን? በጣም ችግር እኮ ነው። ይህን እኔ ቅድም ወንድሞቼ እንዳሉት ይሄ አዲሽናል ወርክ ቫሬሽን ምናምን አይፈጠሩም ማለት አንችልም። በህግ ቋንቋ በስራው ባህሪ ስለሆነ ይፈጠራሉ። ሲፈጠሩ ደግሞ በህግ አግባብ ነው ማኔጅ የሚደረጉት ነው። ስለዚህ ይሄን ደግሞ ይሄ ነገር ሆነ ብለን መማከር ያስፈልጋል። መሀንዲስ ከአቃቢ ጋር መመካከር ይጠይቃል። ይሄን ከመሆን ነው አስተሪ ጥቆም ደግሞ የቻለውን ነገር ሁሉ ሄዶ ውለ ገባው አካል በሁሉ መሰረት እንዲፈጽም ግፊት ማድረግ አለባት። ከተከተል ንክተት ማድረግ የለበትም። አወድ መሆን አለበት በሚል ነው። ስለዚህ ግንዛቤ ፈጠራ ነው። ሰንበዴ ሰንበዴ ሰንበዴ የሰጠውን አስተያየት ወር ምናምን ይሄ የፓርት ኦፍ የሆነ የማሙያ ተደርጎ ሌላ አይደለም የሚለውን ቅድም ባለሙያዎች የሚያነሱትን በዚያ መንገድ ሰው መጀመሪያ በደንብ ማለት ያስፈልጋል። ከዚያ ውጭ አሁን የወረዳው ሰራተኛ ወይም ቡድኖች አሁን በይንቱ እነዚህ ሆነው አደለም። ፐርፐዝ ላይ አሁን ለምሳሌ ሲቪል ሰርቪስ ይህንን ስትቀመጥ ምክንያት አለ፣ ምክንያት አለ። ስፖርት ባለሙያዎች እዚህ ሲቀመጡ ምክንያት አለ። አጠቃላይ ከሰፋዊ ስምሪ ከሀብት ጋር ትስር ንክክ ያለው ሰው ነው ኖርማል ወደዚህ ለዚህ መድረክ ቢያንስተው ተጠያቂ ከሆኑ በፊት አዌር እናድርግ ተብሎ ይህን መድረክ የተፈጠረው፣ እሱ አሁን በዚያ ደረጃ በደምብ ጥማት ያስፈልጋል። እንግዲህ ከመሬት አሁን በጣም ክሪቲካል ተምን መጀመር አሳብ አንስተምት ያልኩ ማለት፣ እውነቱ ለመናገር እኔ በጣም አንድ ፈታኝ የነበረው እኔ አስተዳዳሪ ሁኜ የዚህ ኢንተስል 2016 ላይ ታስታውስ ከሆነ ኢምፓክት አሰስመንት ኢንቫሮንመንታል ኢምፓክት አሳስም ሳይደረግ ቶታሊ የተጀመሩ እንትኖች ነበር፣ ፕሮጀክቶች ማለት ነው። አሁን ይሄ ነው ቆለፈ አካባቢ በቃ መሬት ላይ አንድ ቡድን ነው እንደውም፣ ከዚህ ምር ምን ምን ነው የምትመረምረው? ደመኖች እንትነው የሆነ ከባድ እንትነው የነበረው።

ሰርፕራይዝ ያደርጋት ክልል ክልል ክልል ከአስተባሪ ኮሚቴ ጭምር ሰሞኑን ተደዋውለን በጣም ብዙ ነው እና መስተካከል አለበት ነው። ምናልባት ኦዲቶችም ምናልባት አሁን ኦዲት አጠቃላይ እናንተ ፋይናንሻል ፓርቱን ስለምትሉ እንዲህ የውስጥ ኦዲተሮች ያው ነገ ሰው ሁለት እንት እንዳይል ማን ሰው ችግሩስ እንዳይገባ የለክስ ተነው ለተደረ ከማን በፊት አስተማሪ ስለሆናችሁ ሚናችሁ በጣም ስለሆነ እዚያ ጋር ተቋም ላይ መንገድና ትራንስፖርት አሁንም ባለፈውም አሁንም በርካታ ከሚሰሩ ድልድዮች አሉ። ትላንትም ነበረ። ሚሰሩ መንገዶች አሉ። ትላንትም ነበረ። አሁን በዚያም እንትን እንሰራለን። ስለዚህ እዚህ ያለ መሀንዲስ አንድ ሳይሆን አይ ቲንክ ሶስት ሶስት መሀንዲስ ነው ያለ እህ ሶስት ሶስት ናቸው። አ ስለዚህ አሁን በደምብ ተማተለብ አሁን ስለ ዳንዲኒ ብናነሳ የአዲሱ ስም አይነሳም መልካሙን የነበረው በዋናነት የፕሮግራም አስተባባሪ አቦ የነበረበት ሁለት መሀንዲስ በዋናነት ይከታተል የነበረ ያለ አሁን በዚህ ፈርሷል። እናም ብዙ ነገር ይወጣል። ከመሀንዲስ ውስጥ የሆነ እንትና ነበር። እኛም እናስታክለው ምናልባት እንዳልበ ለትራንስፖርት እንዲህ ኦኬ፣ መስተካከል ያለበት ይስተካከል። እዚያ መውሰን ነው። ሌላው ምናልባት ከ